ምዕራፍ አርባ ሁለት የዮሴፍ ወንድሞች ወደ ግብፅ እንደ ሄዱ። ያዕቆብም በግብፅ የሚሸመት እህል እንዳለ ሰማ። ልጆቹንም ለምን ትተክዛላችሁ አላቸው። እንዲህም አለ፣ እነሆ እህል በግብፅ እንዳለ ሰምቻለሁ። ወደዚያ ውረዱ እንድንድንና በራብ እንዳንሞትም ከዚያ ሸምቱልን። የዮሴፍም አስሩ ወንድሞቹ እህልን ከግብፅ ይሸምቱ ዘንድ ወረዱ። የዮሴፍን ወንድም ቢንያምን ግን ያዕቆብ ከወንድሞቹ ጋር አልሰደደውም፣ ምናልባት ክፉ እንዳያገኘው ብሉአልና። የእስራኤልም ልጆች ለእህል ሸመታ ከመጡበት ጋር ገቡ። በከነዓን ሀገር ራብ ነበርና፣ ዮሴፍም በግብፅ ምድር ላይ ገዢ ነበረ። እርሱም ለምድር ሕዝብ ሁሉ እህል ይሸጥ ነበር። የዮሴፍም ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት። ዮሴፍም ወንድሞቹን ባያቸው ጊዜ አወቃቸው፣ እንደማያውቃቸውም ሆነ። ክፉ ቃልንም ተናገራቸው። እናንተ ከወዴት መጣችሁ አላቸው። እነርሱም ከከነዓን ምድር እህልን ንሸምት የመጣነን አሉት። ዮሴፍም ወንድሞቹን አወቃቸው፣ እነርሱ ግን አላወቁትም። ዮሴፍም አይቶት የነበረውን እህል አሰበ። እንዲህም አላቸው፣ እናንተ ሰላይ ናችሁ፣ የሀገሩን ሁኔታ ልታዩ መጥታችኋል። እነርሱም አሉ፣ ጌታ ሆይ አይደለንም፣ ባሪያዎችህስ ስንዴ ሊገዙ መጥተዋል። እኛ ሁላችን የአንድ ሰው ልጆች ነን። እኛ የሰላም ሰዎች ነን፣ ባሪያዎችህስ ሰላዮች አይደሉም። እርሱም አላቸው አይደለም፣ ነገር ግን እናንተ ሰላዮች ናችሁ፣ የሀገሩን ሁኔታ ልታዩ መጣችኋልና። እነርሱም አሉት ባሪያዎችህ በከናን ምድር የምንኖር ዐሥራ ሁለት ወንድማማቾች ነን። ታናሹም እንሆ ዛሬ ከአባታችን ጋር ነው፣ ሌላውም ሞቷል። ዮሴፍም አላቸው እናንተ ሰላዮች ናችሁ ብዬ የተናገርኳችሁም ይህ ነው። በዚህ ትታወቃላችሁ። ታናሽ ወንድማችሁን ካላመጣችሁ በቀር የፈርዖንን ህይወት ከዚህ አትወጡ ወንድማችሁን ያመጣ ዘንድ ከእናንተ አንዱን ላኩ እናንተ ግን እውነትን የምትናገሩ ከሆነ ወይም ካልሆነ ነገራችሁ እስኪታወቅ ድረስ ከዚህ ተቀመጡ ይህ ካልሆነ የፈርዖንን ህይወት ሰላዮች ናችሁ ሶስት ቀን ያህልም በግዞት ቤት ጨመራቸው። በሦስተኛው ቀን ዮሴፍ እንዲህ አላቸው፣ ትድኑ ዘንድ ይህንን አድርጉ፣ እኔ እግዚአብሔርን እፈራለሁና። እናንተ ሰላማውያን ከሆናችሁ ከእናንተ አንዱ ወንድማችሁ በግዞት ቤት ይታሰር፣ እናንተ ግን ሂዱ፣ የሸመታችሁትን እህል ውሰዱ፣ ታናሹንና ታናሹንም ወንድማችሁን ወደ እኔ አምጡት፣ ነገራችሁ የታመነ ይሆናልና። ይህ ካልሆነ ግን ትሞታላችሁ። እንዲህም አደረጉ። ከእነርሱም እርስ በርስ እንዲተባባሉ በእውነት ወንድማችንን በድለናል፣ እኛ በመማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ ይህ መከራ መጣብን። ሮቤልም መልሶ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁም አልነበር እኔንም አልሰማችሁኝም። ስለዚህ ነው አሁን ደሙ ይፈላለጋችኋል። እነርሱም ዮሴፍ ነገራቸውን እንደሚሰማባቸው አላወቁም። በመካከላቸው አስተርጓሚ ነበርና፣ ዮሴፍም ከእነርሱ ዘወር ብሎ አለቀሰ። ደግሞም ወደ እነርሱ ተመልሶ ተናገራቸው። ስምዖንንም ከእነርሱ ለይቶ ወስዶ በፊታቸው አሰረው። ዮሴፍም አይበታቸውን እህል ይሞሉት ዘንድ አዘዘ። የየራሳቸውንም ብር በየአይበታቸው ይመልሱበት ዘንድ ደግሞም የመንገድ ስንቅ ይሰጧቸው ዘንድ አዘዘ። እንዲህም አደረገ የዮሴፍ ወንድሞች ወደ ከነዓን መመለሳቸው እነርሱም እህሉን ባህዮቻቸው ላይ ጫኑ ከዚያም ተነስተው ሄዱ ከእነርሱም አንዱ ባደሩበት ስፍራ ላህዮች ገፈራን ይሰጥ ዘንድ አይበቱን ፈታ ብሩንም ባይበቱ አፍ ተቋጥሮ አገኘው ለወንድሞቹም ብሬ ተመለሰችልኝ፣ እርሷም በዐይበቴ አፍ አገኘዋት አላቸው። ልባቸውም ደነገጠ፣ እየታወኩ እርስ በእርሳቸው ተባባሉ፣ እግዚአብሔር ያደረገብን ይህ ምንድነው? ወደ አባታቸውም ወደ ያዕቆብ ወደ ከነዓን ምድር ወጡ። የደረሰባቸውንም ነገር ሁሉ እንዲህ ብለው አወሩ የአገሩ ጌታ የሆነ ሰው በክፉ ንግግር ተናገረን። የምድሪቱንም ሰላይ እንደሆነ አድርጎ ወደ እስር ቤት አስገባን። እኛም እንዲህ አል ነው ሰላማውያን ሰዎች ነን እንጂ ሰላዮች አይደለንም። እኛ የአባታችን ልጆች ዐሥራ ሁለት ወንድማማቾች ነን። አንዱ ሞቷል፣ ታናሹም በከናን ምድር ዛሬ ከአባታችን ጋር አለ። የሀገሩም ጌታ ያ ሰው እንዲህ አለን፣ ሰላማውያን ሰዎች ከሆናችሁ በዚህ አውቃለሁ። አንደኛውን ወንድማችሁን ከኔ ጋር ተዉት፣ ለቤታችሁም የሸመታችሁትን እህል ይዛችሁ ሂዱ፣ ታናሹንም ወንድማችሁን አምጡልኝ። ሰላማውያን እንጂ ሰላዮች አለመሆናችሁንም በዚያ አውቃለሁ፤ ወንድማችሁንም እሰጣችኋለሁ እናንተም በሀገራችን ትነግዳላችሁ። እንዲህም ሆነ፣ አይበታቸውን በፈቱ ጊዜ እንሆ ከእነርሱ እያንዳንዳቸው ብራቸውን በአይበታቸው ተቋጥሮ የማገኙት። እነርሱም አባታቸው የተቋጠረ ብራቸውን አይተው ፈሩ። አባታቸው ያዕቆብም እንዲህ አላቸው ልጅ አልባህ ልጅ አልባ አስቀራችሁኝ፣ ዮሴፍ የለም፣ ስምዖንም የለም፣ ብንያምም ትወስድብኝ አላችሁ፤ ይህ ሁሉ በእኔ ላይ ደረሰ። ሮቤልም አባቱን አለው፣ ወደ አንተ መልሼ ያላመጣሁት እንደሆነ ሁለቱን ልጆችን ግደል፣ ሁለቱን ልጆችን ግደል። ልጅህን በእጄ ስጠኝ፣ እኔም ወደ አንተ መልሰዋለሁ። እርሱም አለ፣ ልጄ ከእናንተ ጋር አይወርድም፤ ወንድሙ ሞቶ እርሱ ብቻ ቀርቶኛልና በምትሄዱበት መንገድ ምናልባት ክፉ ነገር ቢያገኘው ሽምግልናዬን በሐዘን ወደ መቃብር ታወርዱታላችሁ።